ዘመዴ ደግሞ ፊት ለፊት መጥቷል። እስቲ ምንድን ነው የሚለው፣ ያሾፋል። ተጸጸተ መምህር ዘመድኩን ተጸጸተ ተብሎ ነው ፊት ለፊት የተጻፈው። እሺ እንስማው እስኪ፣ በማን እንደሚቀልድ ስሙ። ነገር በእውነት እስካሁን በተናገርኩት ነገር፣ ካፌ በወጣው ነገር ያስቀየምኳችሁ፣ ቅር ያሰኘኋችሁ አባቶቼ እናቶቼ፣ ሰማችሁ። ቅሪ ያሰኙዋችሁ አባቶች እናቶች ነው የሚለው። እውነትም ቅሪ የተሰኙበት ሰዎች አሉ። ያ ቃል ስሙ በደንብ ወንድሞቼ፣ እህቶቼ፣ ሁላችሁ በእውነት በእውነት ከእኔ በወጣው ቃል፣ እኔ ባራመድኩት አላማ፣ በተናገርኩት ነገር የተናገርኳችሁ በሙሉ በተሰቀለው መድኃኒዓለም በእናቱ በድንግል ማርያም እላችኋለሁ ደግ አረኩ ተሰማችሁ? ይሄ ሰው የዶሮ ጭንቅላት ይበልጠዋል። በእውነት ከዶሮ ጭንቅላት በታች ነው። በይቅርታ ይቀለዳል። በአባቶች በእናቶች፣ በሕዝብ በወገኖች ቲክቶክ ስቲል ክፈት የሚሰማኝ ካለ ብሎ በቋንቋው በሚያወሩ ሰዎች ይቀለዳል። እህ ብለው በሚሰሙት ሰዎች ይቀለዳል። በእውነት ቤተሰቦች ይደረጋል። በጣም እኮ ነውር ነገር እኮ ነው ያደረገው። ደግ አረኩ ነው ያለው። እንደ በእውነት በጣም ይቅርታ አርጉልኝ የሚል አይመስልም። አጥፍቻለሁ ብሎ ከመቀመጫው ተነስቶ ይቅርበሉኝ የሚል አይመስልም። ምን አጥፍቼ ነው የሚለው? ከዚህ በላይ ትዕቢት አለ? ማንን ነው ታዲያ ይሄ ሰው ይቅርታ የሚለው? እንዲህ ካሾፈ ይቅር የሚላቸው ሰዎች የሉም ማለት ነው። ስለዚህ አምላክ ነው ማለት ነው፣ ወይም ደግሞ ዲያብሎስ ነው። ከሁለት አንዱ የሚሆነ ሰው ይበድላል፣ ይቅር ይላል፣ ይቅርም ይባላል። እግዚአብሔር ይቅር ይላል፣ ይቅርም በለኝ ተብሎ ይጠየቃል፣ ይቅርም ይባላል። ማን ነው እግዚአብሔር? ይቅር ይባላል ሳይሆን ሰው ይቅር ይባላል። እግዚአብሔር ይቅር ይላል፣ ሰው እርስ በእርስ ይቅር ይባባላል። ወንድማችን ዘመድኩን እኔ መምህር አይደለውም። ወንድማችን ዘመድኩን እንዲህ በይቅርታ እንደቀለደ ይቅርታን የሚናፍቅበት ጊዜም እንደሚመጣ ታውቃላችሁ። ሰዎች የእሱን ይቅርታ ይናፍቃሉ። አጥፍቷል በድሏል፣ አስቀይመናል ብሎ የሚያስቡ ብሔሮችም አሉ፣ የሃይማኖት ድርጅቶችም አሉ፣ ግለሰቦችም አሉ። በፖለቲካው ባይለውስ፣ እስኪ ይሄንን ባይለውስ፣ ለምን እንደዚህ አለው? እንዴት ደግ አረኩ ይላል። በጅምላ እኮ ነው፣ በችርቻሮ ነው አይደለም፣ በጅምላ ነው፣ ሁሉንም ነው። እህቶቼ ነው ያለው፣ እህቶቼ አላለም፣ ሁሉ የእሱ ወገን የሆኑት ቤተሰቦቹንም ጭምር አጠቃላይ በሱ ዙሪያ ያሉ ሰዎች። ያ ምንድነው፣ እስካሁን ድረስ ያወራሁት ትክክል ነኝ ምንም ይሰማችሁ ምንም ምንም ይቅርታ አልልም እያለ ነው። ይሄ በጤና ነው። ለምን ያመጣሁት ይመስላችኋል? ጠቋር የትዕቢት መንፈስ፣ የአቴንሽን ሲከር፣ የትኩረት ፈላጊነት፣ የተፈላጊነት፣ የአዳምጡ ባይነት፣ የግርማ ሞገስ፣ የጆሮ ስጡ ባይነት መንፈስ፣ እውነቴን ነው ብላችሁ እንዲህ አይነቱ ሰይጣን እንዲህ አይነቱ መንፈስ መቼ እንደሚወጣ አላውቅም። በጣም ከባድ ነው። ደግሞ ያውቃል ያውቃል። እና በይቅርታ ላይ እንደዚህ መቀለድ በራስ ላይ መቀለድ ይችላል፣ በእግዚአብሔር ላይ መቀለድ ነው። በራስ ላይ ሁሌ እንደቀለደ ነው። መጽሐፍ ቅዱስ ከፍቶ ወንጌል ሲያስተምር ያያችሁት ቀን አለ? ስሙ መምህር ዘመድኩን ነው። መጽሐፍ ቅዱስ ከፍቶ ወንጌል ያስተማርበትን ቀን የሚያስታውስ ካለ ይጻፍልኝ። ጠበቃችሁን አለ። ደግ አደረኩ። ገና አስቀይምሃለሁ ገና አስቀይማችኋለሁ። ዩቲዩብ አካውንት፣ የቲክቶክ አካውንት ማህበራዊ ሚዲያ ፌስቡክ የሚከፈተው ሰው ለማስቀየም ነው ማለት ነው? ገና አስቀይመሃለሁ። ይሄ ምን ማለት ነው? ከአንድ የቤተክርስቲያን መምህር መንፈሳዊ ነኝ ብሎ ከሚያስብ ተውትና፣ እንዲሁ አለማዊ ሰው ከሚባል ሰው እንኳን ይጠበቃል፣ ይሄ ቃላት ገና ገና ሁላችሁንም አስቀይማቸው። ታዲያ የሚያስቀይም ከሆነ ለምንድ ነው አካውንት የከፈተው? ለምን አርፎ አይቀመጥም? ምን ያደርግለታል? ሰው አስቀይሞ ብር ይሰበሰባል። ሰው አስቀይሞ አካውንት ከፍቶ ዩቲዩብ ይህን ያክል ፎሎወር አለኝ ይባላል። አንድ 100 ሺህ ፎሎወር ካለው እነዛን እኮ ነው እንደዚህ እያላቸው ያለው፣ ምክንያቱም ገብተው የሚያዩት እነሱ ናቸዋ። ይሄ በጣም ከባድ አመለካከት ነው። በአማራ ትግል ፊት የምትቆም ካለ ገና አስቀይማለሁ። ደግ አረኩ። አያችሁ? ጉዳዩን እንዴት እንዳዞረው እንደጠመዘዘው እዚህ ውስጥ ምን ይታያቸዋል ንግግሮች ውስጥ ይህ ህዝብ የዋህ ነው። እህ ብሎ የሰማ እውነትህን ነው ደግ አረክ አትስማቸው በለው ዝም ብላ ጨደው የሚላለ የሚጽፍ እና በዚህ ማንነቱ በዚህ አንደበቱ ነው። እኛን ታዲያ በቀናነት የሚያይን የእኛን ትምህርት እስቲ ኮኩ ሰብስቤን እናያት ንስማት ኩኩ ሰብስቤን አንቺ አርጅተሻ ለምንድን ነው ወደ ቤተክርስቲያን የማትሄጂው ዘፈን የማታቆሚው? ወይ ምናምን ይላሉ። እነኛ አሁን ወጣቶች አይደሉም። እርግጠኛ ነኝ የኔ ኩዮች ናቸው። ሁሉ ናስሩ እነዚህማ በስራዎችሽ እየተደሰቱ ነው። ተሳስቻለሁ። አስቡትም ጭንቅላታቸው ውስጥ የለም። ወጣቶች ናቸው ወጣቶች ናቸው፣ ጭንቅላታቸው ውስጥ የለም። ያን አይነቱ ግን አሁን የገኛኩ የሆነው እ አእምሮ ባታል ብሎ የሚቆጣ ሊኖር ይችላል። አምራሎ አለም አሁን ነው። አው አው ቅናት ነው ሌላ ምንም አለለው። ያርጅ ተሻልን ምናምን ምክርም እኮ ለእንድምልት ደስ በሚላለው አሉ አንዳንዶች፣ በጣም ደስ የሚልኝ ኩኩዬ አሁን ዘፈኑ ቢቆም እንደ ወደ ቤተክርስቲያን ብትሄጂ ጥሩ ነው። በአክብሮት የሚጠይቁኝ ሰዎች አሉ፣ ደስ ይለኛል። ስለ እነሱም ደግሞ መልሰው ምንድን ነው አንድ ጊዜ አንተም ላይ መጥቼ ቃል ገብተሽ ነበረ ዘፈን ልታቆሚ አ ወደ አምላኬን አላገለገልኩም አላልሽም ሞ አሉኝ። ከዚህ በኋላ ያለውን ስትሰቡ ይተገረማላቸው። ምን ታዘባችሁ ከንግግሮቿ? አንቺ ያልኳት አርቲስት አንቺ ስለም አንታ አንቺ ስለሚባል አንቱ አይባልም። አርቲስት ስላሉን ነው እነሱ እንጂ፣ እድሜዋ በጣም ብዙ ነው። 60 ምናምን አትሆንም። በግምት 65 ምናምን ትሆ 65 70 ትሆናለች። እስቲ ገምቱ እድሜዋን። የምታውቁ ካላችሁ ጻፉ። እድሜዋን የምታውቁ ነው ታዲያ በግምት አይደለም እኔ 75 የእውነት ነው እውነት። ኦኬ ሰምታችኋል ማለት ነው። ሰባ አምስት ሰባ ሰባት ስልሳ አምስት ሰባ አምስት እሺ ሰባ አምስት የሚለውን ይዘናል። ለምን ሰምታችኋል ብዬ አሰብኩኝ? አሽላሾሽት የአርሴማ አሽላሾሽት ብላለች። አው ለምንድን ነው አነጋገሩ? ወደዛ ስለወረደ ነው። ቀጥታ ነው የምናገረው። ስትፈልግ ትታዘብ። ትምህርታችን የምታዳምጥም ከሆነ ትቆጣ 12 አራተ ነው ነው ነው እሷ ሀያ ነኝ ነው የምትለው ዮርዳኖስ ዮሴፍ ሀያ ብላለች ኮኩሰብስቤ ሀያ ነኝ ብላለው የምታስበው እንደዛ ነውና፣ ቲኔጀር ነኝ ብላለው የምታስበው ወይም ደሞ አፍላ ላይ ነኝ ያለሁት ገና ለትዳር ልታጭ ነው ብላለው የምታስበው የፀጉር ስታይል፣ የአይን ቅንድቡ፣ የአለባበሱ፣ አነጋገር ሁሉ ነገሩ አናረጅም የሚለው ዘፈኗን። ይናገራል እሷን ይቻላል። አና ረጅም ብላ የዘፈነችው አና ረጅም ገና ገና ብላ ዘፍናለች። እና አዎ እንግዲህ እድሜ ጸጋ ነው፣ ሽበትም ጸጋ ነው። ትልቅ ነገር ነበረ ቢያውቁበት፣ እርስዎ ቢያውቁበት እንደዛ ነበረና ሙጪ አለ። የሙጪ መንፈስ እንግዲህ ልክ ልክ ነው ወደኋላም የለም የሙጪ መንፈስ አለ ልጅ እንደ ልጅ እንደ ልጅ የሚያጫውት በልብስም ሁል ጊዜ ወጣት ለመምሰል ጥረት ማድረግ ትልልቅ ዙጤዎች ሆነው ወፍራሞች ሆነው ታይት ለብሰው በመንገድ ላይ ሲሄዱ ሳይ ዴት ፍር እነሱ ለለበሱት እኔ አፍራለሁ። እነሱ ምንም አይመስላቸውም። ትልልቅ ወፍራሞች ሆነው እንደው በቃ ዘንጠል ዘንጠል ሲሉ አራት አራት ሜትር ወር እዛ ገንደስ ገንደስ ሲሉ ወይ ነው ይሄን ታይት ባለበሱት ምን ሆኖ ነው ላሉ በቃ እነሱ ምንም አይመስላቸውም። መነጽራቸው አቀ ገጫ አቀ በኮንፊደንስ ሄዳሉ። ወጉም አልቀረም፣ ማስቲካም አለ፣ መነጽሩም አለ፣ ወክም አለ። ደግሞ እንደዛም ሆኖ ከመኪና እንኳን ሲወርዱ ቢሮ ሲገቡ እንኳን ቢሆን ጥሩ። እንደዛም ሆኖ ደግሞ በአደባባይ በመገናኛ አደባባይ፣ በሃያ ሁለት በፒያሳ በአራት ኪሎ አደባባይ ወክ ማድረግ አለ። ከባድ ነው። አንዳንዴ ምንድን ነው ላወራ የፈለግኩት እኔን እንደዚህ የሚሉኝ ለምንድን ነው? እንስሳ ማትገቢው ለምንድነው? በዚህ በስተርዲና እንዴት እንደዚህ ያለሽ? የሚሉኝ ወጣቶች አይደሉም የእድሜ ኮየች ናቸው ብላ እንደ ነቀፌታ የቆጠረችው እንደዛ ማለታቸውን መቆጣታቸውን ልኳን እንድታቅ ክብሯን እንድጠብቅ ማድረጋቸውን እንደ ቅናት ነው ያየችው። እንዴት ለምን ሲያምርብኝ ትቆጣላችሁ? በዚህ እድሜ በስተርጅና ጣራ ላይ የሚል ማስታወቂያ ነበር ድሮ ሙሉዓለምና ሰራዊት ፍቅር የሰሩት ማስታወቂያ ነው። በስተርጅና ጣራ ላይ ብሎ ይላሉ። ታስታውሳላችሁ? ማስታወቂያ አንዳንድ ጊዜ ከባድ ነው። የሙጬ መንፈስ ግን ሁሌ የልጅ ልጅ ያጫውታል። በስተርጅና ጊዜ ማለት ነው አርጅተውም ሁል ጊዜ ልጅ ነኝ፣ ገና ነኝ፣ ምንም አላርጀውም ብሎ እንዲሰማቸው ያደርጋል። የበታችነት ስሜት ነው። የድሮ ብላክ ኤንድ ዋይት በነበረበት ሰዓት ዘፈኗን ታቆታላችሁ ኩኩ ሰብስቤ ቁጥርጥር ተሰርታ ዛጎጫሌ ነገር ያለበት አድርጋ የዘፈነችው ዘፈን አለ አለ በጣም በፊት እንግዲህ አምስት ዓመት ምናምን ይሆነዋል። ልጅ ገና የሀያ ዓመት የአስራ ስምንት ዓመት ልጅ ሆና ዝም ብያው ኩኩ ሰብስቤ ብዬ ብገባ ይመጣል። ግን ለምንድን ነው የጠላችሁ? የሽማግሌዎቹ ነቀፌታ ወይም ደግሞ ስድብ አይደለም እንደው ሹሩር መባሉን ይኸውልሽ ምናምን ተብሎ ይሄ እንደዚህ እንዲሸረገድላት መፈለጉን ለምንድን ነው የፈለገችው? ለምንድን ነው ሲቆጣት ያን ነገር በሌላ ነገር የወሰደችው? ለምን እንደመጥፎ ነገር ወሰደችው? ኔትወርክ አስቸገረኝ። ሰራዊት ማን ነው? ሰራዊት ፍቅር አልኩኝ። ሰይፉ ደግሞ ጭራሽ መቼም ትልቅ ሰው ያሽቀበጠ ብዬ አይደለም ቃሉን አይመጥ ነው ግን እንደዛ የሚመስል አይነት ነገር እንዴት ነው ልክ ነች አይደለም ምናምን ብሎ ነገሩን ለማጣጣፍ ሞከረና ወጣቶቹ እኔን አይሉኝም ለምን ወጣቱን በደንብ የሚያስጨፍር አርጅተውም እንኳን ለቢዝነስ እየሰሩ እንደዚህ ሰባ ዓመት ሰባ አምስት ዓመት ሆኗቸውም እንኳን ወጣቱን አሁንም ከእግዚአብሔር ሊለዩት ሊያስደንሱት ይፈልጋሉ ምን አለበት እንደው ዝማሬ ውስጥ ቢቀር አሁን ዝማሬ ይሻልሻል የሚለው ይቀርና እንደው ስርዓት ይዞ መቀበጥም እንኳን ትምህርት ነው። በዚህ ዘመን ያሉትን ወጣቶች በዛ ዘመን ያሉትንም ወጣቶች አስጨፍሮ መቼ ነው ንስሓ የሚገባው? ሰምታችኋታል። በዚሁ በሰይፉ ሾው ላይ መጥቼ አለች፣ ከዚህ በኋላ ዘምራለሁ ንስሓ ገባለሁ ብዬ ነበር አለች። ስሟት የምትለውን ቀጥሎ ሐሳብ ቀየርኩ። ምን ታመጣላችሁ? በጣም ይገርማል። እንግዲህ የድሮ ዘፈኖቿን ፈልጌ እስከማገኘው እናወራለን። ፎጡ መልኳን ማለት ነው። ኮኮ ሰብስቤን ድሮ የዘፈነቻቸው ዘፈኖች አሉ። ምናልባትም ካገኘሁት ነው እንግዲህ ካገኘሁት አሳያችኋለሁ። በዛን ጊዜ በጣም ወጣት በጣም ወጣት ነበረች። እስቲ እሷን ልክፈትላችሁ። እኔ እዚህ እየፈለኩት ያለችውን ልክፈትላችሁ። ከመጀመሪያው ጀምሮ ዘመዴ ናቸው። ወጣቶች እንደት ነው ያስ? እነዚህማ በስራዎችሽ እየተደሰቱ ነው። ተሳስተው አይደለም። ጭንቅላታቸው ውስጥ የለም፣ ወጣቶች ናቸው። ጭንቅላታቸው ውስጥ የለም። ያን አይነቱ ግን አሁን የእኛ እኮ እየሆነው አምሮ አምሮባታል ብሎም የሚቆጣ ሊኖር ይችላል። አምራሎ አደው ነው ቅናት ነው ሌላ ምንም አልለው። ይሄ አርጂ ተሻልን ምናምን ምክርም እኮ እንድምል ደስ በሚላለው አላ አሉ አንዳንዶች። በጣም ደስ የሚልኝ ኩኩዬ አሁን ዘፈኑ ቢቆም እንደ ወደ ቤተክርስቲያን ብትሄጂ ጥሩ ነው በአክብሮት የሚጠይቁኝ ሰዎች አሉ፣ ደስ ይለኛል። ስለነሱም ደግሞ መልሰው ምንድን ነው አንድ ጊዜ አንተም ላይ መጥቼ ቃል ገብተሽ ነበረ ዘፈን ልታቆሚ አዎ፣ ወደ አምላኬና አላገለገልኩም አላልሽም ሆይ አሉኝ። ቤቢ ቼንጅ ማይ ማይንድ ብላቸው ሀሳቡ ቀየርኩ። ለምን መሰለህ? አገልግሎት ከእግዚአብሔር ጋር የሚሰጡን ያልተመቸውትም ለአምላኬው እያልቅሻ ያለው አንተ ጋር እውነት ነው ዛሬም ቢሆን ላለቅስ እችላለሁ። በበቂ አገልግያለሁ እንዴ፣ አላገለገልኩም። አሁንም ግንስ አንድ ነገር ማቀው ፈሪሃ እግዚአብሔር እንዳለኝ ደምጸሊ ከእግዚአብሔር ጋር ያለኝ ግንኙነት ጥብቅ ነው፣ በራሴ በከንቱነቴና በኃጢአተኛነቴ መጠን እግዚአብሔር ግን ፈጣሪ ያቀኛል እና በሰው ጃጅ መደረግም አልፈልግም። ማንም ማንንም ደግሞ ሊኮንን አይገባው? በሰው ጃጅ መደረግ አልፈልግም፣ ማለት መጽሐፍ ቅዱስም እኔን አይከሰኝም፣ ማንም ሰው እኔን አይሰብከኝም፣ ሰባኪያን መምህራንም አፋችሁን ዝጉ፣ ማንም ሊወቅሰኝ አይችልም እያለች ነው። ማንም ከማንም አያንስም፣ አይበልጥም። አንተ ማን ስለሆንክ ነው? ነገሩ ስሙ። ጥብቅ ነው በራሴ በከንቱነቴና በኃጢአተኛነቴ መጠን እግዚአብሔር ግን ፈጣሪ ያቀኛል እና በሰው ጃጅ መደረግም አልፈልግም ማንም ማንንም ደግሞ ሊኮንን አይገባው። የራስን ጉድፍ ከአይን ላይ ሳታወጣ የሌላውን አታወጣ ብሏል። ታዲያ ሰባኪው ማነው? የራስህን ጉድፍ ብላ እሷ። አሁን ሰባ እንትን ዘፋኝ ሆና እየሰበከች ነው ማለት ነው። እሺ እሷ ዘፋኝ ሆና ማንም ማንንም አይኮንን፣ የራስህን የአይንህን ጉድፍ ሳታወጣ የሰውን ላውጣ ብላ አትምጣ ብላ ካለች ነ ከሰበከች እኛ ደግሞ እሷን ስንሰብካት ለምን እንደማትሰማው እኛ ልክ ነሽ እንድንላት እኛ እንድንላት እሷ ግን እኛን ሊካድላችሁ ልትለን እንደዛ ነው። መጽሐፍ ቅዱስን ማን ያስተምረው? ዘፈን ኃጢአት እንደሆነ ሲሰበክ ካልሰማሽ፣ ሰምተሽ ካልተመለስሽ፣ እሺ ብለሽ ቃል ከገባሽ በኋላ ወደኋላ ካሸገሸግሽ ችግር አለ ማለት ነው። ስለዚህ ዛሬም በስተርጅና ፍልስፍና ውስጥ ናቸው። ዛሬም ገና ያልነቁዋሉ ሙጬ ጭፈራ፣ ዛሬ ናይት ክለብ የሚያምራቸው፣ በዚህ እድሜ ታኮ ላይ መሰቀል፣ በዚህ እድሜ ቀለማት መቀባት፣ በቀለማት መኳኳል፣ በዚህ እድሜ ድምቅ ብሎ ለመታየት መሞከር እርጅናን እድሜን፣ ጸጋን አለማክብር በዚህ ሰዓት ላይ ሞት ቢመጣ ሀሳቤን ቀይር ያለው አይቼንጅ ማይ ማይንድ ባለችበት ሰዓት ላይ ሀሳቧን በቀየረችበት ሰዓት ላይ የእግዚአብሔር ፍርድ ቢመጣ ምንድን ነው ሀሳቧ? ይህንንስ የሚሰብካትን ሰው ለምንድን ነው ማትሰማው? ለምን ኩኩዬ እንደዚህ ከሆኑ ብለው ሽቁጥ ቁጥ ብለው ለማመጧትን ሰዎች ለምን ወደደች? እንደ ህፃን ልጅ ሽሩሩ ስለምትወድ ነው። ህፃን ልጅ ነው። ሙጬ ያልኳቸው ይሄን ነው። ሙጬ የሚባል መንፈስ አለ፣ እንደ ህፃን የሚያደርግ ሹሩር በሉኝ፣ ሁሌ አባብሉኝ፣ አትንኩኝ፣ አትናገሩኝ። ለተነገራቸው ነገር ኢጓቸው ይነሳል፣ ቁጣቸው ድንፋታው ይነሳና ለዛ መልስ ለመስጠት ደግሞ ሌላ ስተት ይፈጥራሉ። ምን አለ እርጅና ቢያከብሩት? ገና እናረጅም ብሎ ከመዝፈን አርጅተናል ብሎ መናገር ጸጋን ማስዋወቅ ምን ችግር አለው? ዛሬም ድረስ መጽሐፍ ቅዱስን ላለመቀበል ሰባኪያን የሚያስተምሩትን የሚናገሩትን ተግሳጽ ላለመቀበል ዛሬም ድረስ ማለት ነው። በዚህ በሰባ አምስት ዓመት ውስጥ ሆና ወይም በዚህ እድሜ ላይ ሆና ዛሬም በእግዚአብሔር ላይ እያመጸችበት ነው። አንቺ የምለው እንግዲህ አርቲስት ስለሆነች ነው እንጂ እማማ እትዬ፣ ወይም ደግሞ የሚመነኩሱ ማሆይ የሚባሉ እውነት አንቱ እኮ የምትባል ለዚህ ነው አርቲስቶች ብዙ ጊዜ እስከ እርጅና ጊዜ ድረስ መጫወት የሚያምራቸው አንቱ ስለማይባሉ ነው። አንቱ አይባሉም። በጣም ይገርማል። ምን ተባባላችሁ ደግሞ አዳምጡ የሚል ትኮሳ ተተኮሰ እኮ። አንቱ እንግዲህ አርቲስት ስለሆነ አንተ አንቱ አይባለም እኮ ያልኩት እነኝ አትበሉኝ ስለሚሉ ነው እነሱ። እኔ ግን አንቱ ነው የሚባሉት። 75 ዓመት አይደለም 75፣ 50 ውስጥ ያሉ እኮ አንቱ ነው የሚባሉት። እውነት ከ55 ዓመት በላይ እስከ ስልሳ ምናምን ይባሉ በቃ። አንቱ አንቱ እየተባለ ነው የሚሄደው። እኔ እንኳን እቺ ሽበት አይተውብኝ አንቱ ሲሉኝ አራራ ስነሳት አርጉ እድሜን ተኮስ እያረግኩኝ የሽቶ ቅዱሳን ስላት ስለምቀባ እንዲህ መጽሐፍ ሳነብ እንደዚህ እንደዚህ ስለምል ሸበትኩኝ። አያ መምህር አርጅታ ነው እንዳትሉኝ፣ ሽቶ ጸጉር ያሸብታል። እኔ በህይወቴ መጠጠጥቼ አላውቅም፣ ፂም መላጫ ነክቶኝ አያውቅም፣ ሸበር ነክቼም አላውቅም። እንደዚህ እንደዚህ ምላጭ ከቆርጬ አላውቅም ያው እስካሁን ድረስ እንደተፈጠረ ገና እንደተወለ እንደመጀመሪያው የወጣችው ቀዩ ፀጉር እንዳደገች ነች በመቀስ ብቻ ቁመቱን አሳድገዋለሁ እና ዞሮ ዞሮ ወደ ራሴ የመጣሁት ለምንድነው አስቡት እንኳን እሷ ሽበትን አይተው መምህርነትን ሙካይቷ አንቱ ለማለት ይሞክራል ብዙ ሰው ሲያከብር ማለት ነው አንቱ አትበሉኝ አንቺ በለኝ አንተ በለኝ ይላሉ እድሜ ከሆነ መባል አለባችሁ አንቱ መባል አለባችሁ ተቀበሉት በጸጋ እድሜ ከሆነ በቤተ ከሳና አገልግሎት ውስጥ ግን ካህን ብቻ ነው አንተ የሚባለው። አባታችን እንዴት ነው ደህና ነዎት የሚባለው ካህን ብቻ ነው። ዲያቆንና መምህራን አንተ አይባልም በመሰረቱ ማለት ነው። ስለ አክብሮታችሁ በጣም እና መሰግናለን እና እናታችን ወይም እሳቸው ኢትዮጵያዊ የሆኑ እትዬ ወይም ማማኩኩ ሰብስቤ ምን እያሉን ያሉት ገና ነኝ አላረችሁም አይመሮይን ቀይር ያለው ሐሳቤን ቀይር ያለው ምን ንስሐ ገባለሁ እሰግዳለሁ፣ ጸልያለሁ፣ እቆርባለሁ ብዬ ነበረ። አይ ደግሞ አልፈልግም፣ ምን አገባኝ ደግሞ ምን ብዬ ደግሞ ተነሳብኝ ነው የሚሉት። ይሄ ህፃን ባህሪ ነው። ይሄ ህፃን ባህሪ ነው። እንደዚህ አይነት ኢንተርቪው ራሱ በአደባባይ ላይ ይዞ መውጣት እውነት የትልቅ ትንሽነት ውርደት ነው። ስለዚህ በዚህ ጉዳይ በጭራሽ እሺ። አሁን ከዚህ ቀጥሎ ይሄን ያደረግኩት ለምንድን ነው? ይህ ፕሮቴስታንቶች ናቸው እነዚህ ዘፈኑ ኮፒራይትን ላይ ጠይቀኝ ነው የዘገቡት። የምታዩቸው ፕሮቴስታንቶች ናቸው። ንስሐ ግቡ ሲባሉ እምቢ ብለው እባካችሁ ሲባሉ እምቢ ብለው መጨረሻ ላይ የመናፍቅ መንፈስ ነው የሚያገኛቸው። ጌታን ተቀብያለሁ ነው የሚሉት። በዘፈን ተቀናብሮ ነው። እሺ ፕሮቴስታንት ቸርች ውስጥ ነው ያለው። ያው ዛሩ የሁላቸው ዛሩ ው እያጓራ ነው። አሁን ምንድን ነው ይሄ? እንደዚህ የሚሉትን ነገር ከመጽሐፍ ቅዱስ ጋር አገናኙነአገናኙት ቢባሉ ምን ይሉታል? ኬሮግራፊውን ይህን ኬሮግራፊ እየለመን ነው ነው። እንዲህ እንዲህ እያሉንስ ምንድን ነው? እንዲህ እንዲህ የሚሉትስ ምንድን ነው? እና ዛሩ በሲስተም እየተመለከ ነው። ዞሮ ዞሮ ወደዚህ የመጣሁት ያመጣሁት ለምንድን ነው ስለ ጭፈራው ለማውራት ሳይሆን፣ ብዙ አርቲስቶችም ሆኑ ፌመስ የሆኑ ሰዎች በህይወት ዘመናቸው እንደፈለጉ ሲሆኑ ይቆዩና አጅሬው እጥፍ አድርጎ ይወስዳቸዋል። ጌታን ተቀብያለሁ ይላሉ። በእድሜያቸው እኮ ናይት ክለብ ጭፈራ ቤት ሲዞሩ የነበሩ ናቸው። ለምሳሌ ኩኩ ሰብስቤ ሁልጊዜ ናይት ክለብ ትሰራለች፣ እድሜ ልኳ ማለት ይቻላል፣ ስታዝናና ሰዎችን ስታስደስት የኖረችው በስጋዊ ፈቃድ ከዛ በሆነ ጊዜ ላይ ወይ ካህናት ያስቀይሟት ወይ ቤተክርስቲያን ላይ የሆነ ችግር ስታይ ምስትል እምነቷን ትቀይራለች እች ሰው በሰው ነው እምነቷን የቀየረችው በሰው ነው እምነቷን የቀየረችው አስተውሉ እና ቤተክርስቲያንን አውቃታለች ወይ እድሜዋን የጨረሰችው መድረክ ላይ አይደለም ወይ አለማዊ የሆኑ ነገሮችን ስታደርግ አይደለም ወይ ምኑን አውቃው ነው ሃይማኖቷን የቀየረችው ብዙ አርቲስቶች ስለሚያደርጉት ነው እና ወደዚህ ነው የሚወስደው። ይህ አመለካከት የኩኩ ሰብሰብ የአመለካከት ወደ ምን ፍቅርና ነው የሚወስደው። አልሸሹም ዞራሉ። ያው እዛው ነው እዛው ነው እና እንደው እግዚአብሔር ሁላችን የሚማረን እንዲህ ያለ ቦታ ላይ መታችሁ ጌታን እናመልክ አለን ብላችሁ የምታስቡ ሰዎች እውነት ከባድ ነው። እስቲ ይሄ ልጅ እንስመው። ሙጫን እንዳትረሱ። እስከ እርጅና ድረስ ዘፈን የሚዘፍኑ የሚጨፍሩ የሚወዛወዙ አለማዊ ቀልድ ላይ ቧልት ላይ የሚቀጥሉ ሰዎች እንዲሁም ደግሞ በዚህ ጉዳይ ላይ ስራቸው የሆኑ ሰዎች ንስሐ ሲባሉ ቤተክርስቲያን ዝማሪ የሆነ ነገር ሲባሉ ምንድ ነው ለምን የሚሉ ሰዎች ሙጬ፣ የሙጬ መንፈስ የህፃን መንፈስ ነው። ስለ ሙጬ ለማወቅ ገብታችሁ ትምህርታችን በደንብ አወቀው።